ሰላም ጤና ይስጥልኝ ውድ ወዳጆቼ፣ ይህ ሳምንታዊው የዓለማችን ቅኝትና ዳሰሳ ዝግጅታችን ነው። በዛሬው ዝግጅታችን አብረን የምንመለከተውና ቆይታችን የሚዘልቀው በአዶልፍ ሂትለር ወይም አማን አና ሞንስተር በሚለው ጉዳይ ይሆናል። ይህች ምድር ያላየችውና ያላሳለፈችው የደስታና የመከራ የሐዘንና የመርዶ የማጣትና የማግኘት የተድላና የሰቆቃ የበሽታና የአሰቃቂ ሞት አይነት የለም ሁሉንም አይታለች ወድ ወዳጆቼ እስከ ዝግጅቱ ፍጻሜ ድረስም አብረን እንዝለቅ የምላችሁ ከአክብሮት ሰላምታዬ ጋር ጎንበስ ብዬ በኢትዮጵያዊ የጨዋ ስነ ሥርዓት ሰላም ጤና ይስጥልን፣ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለምን ዋይ ዋይ ያሰኙ የደምንባ ካስነቧት ጠንቀኛ መሪዎች ከአዶልፍ ሂትለር እስከ የድሆችና የነዳያንና ተብለው እስከሚወደሱት እነ ማዘር ቴሬዛ ድረስ ያሉትን ማንሳት ይቻላል። ዓለም ከዚያ በፊትም ቢሆን ሌሎችን በጭካኔና በርኅርኅነት ታይታለች። በሃያሉ ክንዳቸው ያለ እኔ የለም ካሉት በሚንሰፈሰፋ አንጀታቸው የወደቁትን አንስተው የሚያሳርፉትን መጥቀስ ጊዜ ካልሆነ በስተቀር የሚገድም የሚከብድም አይደለም። ከነዚያ የምድር ቆይታቸው በክፉ ስሜትና ስሌት ዓለምን ካስጨነቁ አካላት መካከል ደግሞ ስሙ ገና ሲጠራ እንደ መርዝ ሰፍ ነጋላያም እንደ የመቅሊያ ሰይፍ ስለት የሚዘገንነውን የናዚ ፓርቲ መሪውን አዶልፍ ሂትለርን እንጠቅሳለን። ሰውየው አዶልፍ ሂትለር በጭካኔ ግብሩ አቻም አምሳያም ያልተገኘለት የሚባልለት ሰው ነው። የጀርመን አምባገነንና የናዚ ፓርቲ መሪ የነበረበት ጊዜው ከተባለ ደግሞ እንደ አውሮፓውያኑ አቆጣጠር ከ1933 እስከ 1945 ነው። ለአስራ ሁለት ዓመታት የሂትለር መሰሎቹ ደም ቀለቦች ዛሬም የሉም ማለት ባያስፈልግም በጭካኔና በንቀት ግብራቸው ከአፍሪካ እስከ አውሮፓ፣ ከላቲን አሜሪካ እስከ ኤስያ ከሰሜን አሜሪካ እስከ አንታርክቲካና አውስትራሊያ ሞልተው ፈሰዋል ይሏቸዋል። በተለይም ደግሞ ጊዜ ሰጥቶናል በሚል ስሌት የበረታው የደከመውን እንዲያጠቃውና ዘሩን ሳይቀር እንዲያጠፋው በሚል የንጹሐንን ደም በማፍሰስ እርካታ የራቃቸውን ነቅሶ ማውጣት ቀላል ነበር። እናውቃለን ብንናገር እናልቃለን እየሆነ እንጂ ምናልባትም በሌላ ጊዜ የዚያን መሰል ሰዎችን ከግል ሰብዕናቸው እስከ ፖለቲካ አቋማቸውና የጭካኔ ግብራቸው ድረስ ያለውን እንመለከታለን። ሥራ ለሠሪው እሾህ ላጣሪው ነውና ለዛሬው ግን ርዕሳችን አድርገን የሳልናቸውን እኒያን የጀርመኑ ናዚ ፓርቲ ጨካኝ መሪ አዶልፍ ሂትለርን ታሪክ እንመለከተዋለን። ሂትለር የናዚን ፓርቲ የመራው ለአሥራ ሁለት ዓመታት መሆኑ ሲገለጥ፣ በዚያ የጊዜ ሂደትም በአውሮፓ የሚገኙ የአይሁድ ዝርያዎችን እያሰሰ ለቅሞ የእሳትና ሲድ ጉርስ ማድረጉ ይነገራል። አዶልፍ ሂትለር በዚያ መሰል ጭካኔው ከስድስት ሚሊዮን በላይ አይሁዳውያንን ነፍስ ቀምቷል። ስጋቸውን በአሲድና እሳት ፈጭቶ አመድ አድርጓል። ለዚህ ደግሞ በእስራኤል በነበረኝ የረዥም ጊዜ አስተዳደግና ቆይታዬ እንዲሁም አሁን በቅርቡም የጋዛ ሰርጥን ጦርነት ጉዳይ ለማየትና ለመዘገብ በተጓዝኩበት ጊዜ ታሪክን ስጠይቅ የኦሽዊትዝን ምስጢር የያዘውን የዚያን የአዶልፍ ሂትለርን የጭካኔ ግብር ያለቁበትን ከአራት ሚሊዮን ስምንት መቶ ሺህ በላይ ሰዎችን ስማቸውን ሳይቀር በኢዝራኤልም ብርት ከኢየሩሳሌም ጥግ በሚውዚየም ተቀምጧል። አዶልፍ ሂትለር የናዚ ፓርቲ መሪነቱን የተቆናጠጠው እንደ አውሮፓውያኑ አቆጣጠር በ1921 ነው። ሂትለር ገና በወጣትነቱና በትምህርት ቤት ሕይወቱ የፀረ ሴም እልህ የሚያንቀውና የዘረኝነት አባዜ የተጸናወተው የኋላ ኋላ ላይም በፖለቲካዊ ሕይወቱ ላይ የዚያው ተጽዕኖ ማንጸባረቁ አልቀረም። ሂትለር በጀርመን ታሪክ የፖለቲካውን ዘርፍ ስር ነቀል ለውጥ ለማምጣት በሚል ቅናት ባንዘረዘረው ዓለምን በአንድ ቋንቋ አስተዛዝኗል አነጋግሯልም። ሂትለር ከዚያ የመጀመሪያው የዓለም ጦርነት ወዲህም በሚውኒክ ፖለቲካ ውስጥ አንጸባራቂ ኮከብ መሆኑ ይነገርለታል። ሂትለር በዘመናትና በትውልዶች ታሪክ እንዳይረሳ ከሚያደርጉት አቋሞቹ መካከልም ሲበዛ ብሔርተኛ፣ የጸረ ዴሞክራሲ፣ የጸረ ኮሚኒስትና የጸረ ሴማ አቋሙ መቼም አይረሳም ነው የሚባለው። አዶልፍ ሂትለር በሰፊዋ ዓለም የሚታየው በሌላ አይን ነው ያውም ጀርመን በእርሷ አገዛዝ ስትተዳደር ያልተፈጸመ የጭካኔ ግብር የለምና ነው። እረ እንደውም እኮ አዶልፍ ሂትለር ለሁለተኛው የዓለም ጦርነት መንስኤ ዋናው ምክንያትም ነው ይባልለታል። ከዚያም ውጪ ለአይሁዳውያኑ መጨፍጨፍ ወይም በሌላም መጠሪያው ሆሎኮስት ዋናው ተጠያቂ እሱ ነው። ሂትለር በአውሮፓ ይሁዲዎች ላይ የፈጸመው ዘግናኝ ጭፍጨፋ በመላዋ ዓለም እንዲታወቅም አድርጎታል። የሂትለር የጭካኔ ግብር መንስኤዎቹ ወይም ምንጮቹ ሁለት ናቸው ይባልላቸዋል። አንደኛው ከራሱ ሲሆን፣ ሁለተኛው ደግሞ ከፖለቲካ ተቃዋሚዎቹ ነው። የሂትለርን መንገድ ተከትለው ከእርሱ ህልፈትም በኋላ ለዘመናት የዘለቁ የጭካኔ ተምሳሊቶች መኖራቸው ይታወቃል። የሂትለር የዘር ሐረግ ሲመዘዝ ሴት አያቱ አይሁዳዊ መሆናቸውን ብዙዎች በታሪክ የሰሚ ስሚ እንኳን የሚያውቁ መሆናቸው ይገለጣል። የሂትለር ትክክለኛ ስሙ ሺክል ግሩበር መሆኑም ይገለጣል። የሂትለር ሴታቱ አይሁዳዊ ናቸው የሚለው ነገር ግን እንደ አውሮፓውያኑ አቆጣጠር በ1920ዎቹ በጭምጭምታ ደረጃ እየተወራ እንጂ እውነታነቱን ያረጋገጠ የለም ነው የሚባለው። የሂትለር ወላጅ አባት አሎይስ የተወለዱት በዊድሎክ ማሪያ አና ነው። የሂትለር አባት አሎይስ የክርስትና ስሙ ያ ወላጅ አባቱን ስም አያጠቃልልም የአዶልፍ ሂትለር አያት የሄድለር ወንድም ጆሃን ጆርጅ ወይም ጆሃን ኔትሙክ ናቸው የሂትለር ያባቱ ወንድም አጎቱ ጆን ኔትሙክ ሄትለር እንዲያብብ በብዙ መንገድ ደግፈውታል ነው የሚባለው ሰይጣን ለወዳጁ ድርብነ አውይሉትን ያስታውሷል በአዶልፍ ሂትለር የልደት ማረጋገጫ ላይም ቢሆን አባቱ አሎይስ መሆናቸው ካልሆነ በስተቀር ሰውየው አይሁዳዊ ይሁኑ ወይም ሌላ ዝርያ የሚያስታውቅ አልያም ፍንጭ የሚሰጥ ነገር የለም ነው የሚባለው። ሂትለር አያቱ ማሪያ አናም ቢሆኑ ይሁዲ ስለመሆናቸው የሚያመለክት ፍንጭ የለበትም። የሂትለር ስም የመቀየሩን ምስጢር ስንመለከት ደግሞ እንደ አውሮፓኑ አቆጣጠር በ1876 የሂትለር አባት አሎይስ የመጨረሻ መጠሪያ ስያሜውን ሲለውጥ ሂትለር ነበር ያለው። ሂትለር የአጎቱን ስም ሲጠቀም ሄድለር የሚል ይሆናል። ታዲያ የኋላ ኋላ ላይ አባቱ አሎይስ ለልጁ ለዚያ የኋላው የምድሪቱ ጨካኝና አምባገነን ሰው በጊዜው ለነበረው ለጋ ታዳጊ ስም ሲያወጡለት አዶልፍ ሂትለር ነው። የአዶልፍ ሂትለር የትውልድ ዘመን እንደ አውሮፓኑ አቆጣጠር በሚያዝያ 20 1889 ሲሆን፣ ወላጅ አባቱ አሎይስና ወላጅናቱ ደግሞ ክላራ ወይም በጀርመን ኒፖልዚ ናቸው። የአዶልፍ ሂትለር የትውልድ ስፍራ የብራውን አምኢና ከተማ ነው። ያኔ በኦስትሮ ሃንጋሪ ስም የምትጠራዋ የዛሬዋ ኦስትሪያ ማለት ነው። ሄትለር ለክርስትና ሕይወቱ የተጠመቀው ደግሞ በሮማ ካቶሊክ ቤተ ክርስቲያን እምነትና አስተምሮ መሠረት ነው። የሂትለር አባት ነጋዴና በመካከለኛ ደረጃ ሀብታም የነበረ ሲሆን የምድር ቆይታውም እንደ አውሮፓኑ አቆጣጠር ከ1837 እስከ 1903 ድረስ ነው። የአዶልፍ ሂትለር እናት ክላራ ደግሞ የኖረችው ከ1860 እስከ 1907 ድረስ ብቻ ነው። ሴትዮዋ የአሎይስ ሶስተኛ ሚስትም ነበረች። የሂትለር አባትና እናት በአጠቃላይም ስድስት ልጆች ወለዱ ሲሆን አራቱ ገና በለጋ ዕድሜያቸው ነው እየተቀጠፉት። የሂትለር ታላቅ እህት ፓውላ የተወለደችው እንደ አውሮፓኑ አቆጣጠር በ1896 ሲሆን ሂትለር ከሌላ እናት የሚወለዱ ሌሎች ሁለት እህቶችም እንዳሉት ታሪኩ ያስረዳል። የሂትለር ቤተሰቦች በጣም በርካታ ጊዜ መጉላላታቸውም ይነገራል። በመጨረሻ ግን ለአውሮፓውያኑ አቆጣጠር በ1898 የሂትለር ቤተሰቦች በኦስትሪያ በምትገኘው የሌንዝ ከተማ መስፈራቸው ይነገራል። አዶልፍ ሂትለር ትምህርቱንም የተማረባት ከተማው ያቺው የሌንዝ ከተማ ናት። ሂትለር በጀርመን ለጠባብነት ወይም ለአክራሪ ብሔርተኛነት የተጋለጠውና ሙሉ በሙሉ እስከ አንገቱ የገባበት በዚያው በሌንዝ መሆኑ ይነገራል። አዶልፍ ሂትለር በልጅነት ጊዜው የነበረው ህልሙ አርቲስት የመሆን ነበር ይባላል። ያንን ምኞቱን እውን ለማድረግም ሲል ከወላጅ አባቱ ጋር መራራ ግጭት ማድረጉ ይገለጣል። አባቱ የሚመኝለትና እንዲሆንለት የሚፈልገው በኦስትሮ ሃንጋሪ ሲቪል ሰርቪስ ገብቶ ምሁር እንዲሆን ነበር። በዚያም የተነሳ በአባትና ልጅ መካከል ከመቃብር የማያቋቁም ቂም መቋጠራቸው ይነገራል። የኋላ ኋላ ላይ ግን

የያዘበት ጊዜ ደግሞ እንደ አውሮፓያኑ አቆጣጠር በ1907 ነበር። ሂትለር እውነተኛ ጥሪው ሌላ ሆኖ እንደ አውሮፓያኑ አቆጣጠር በ1907 በቬና ህልሙን ለማሳካት የመግቢያ ፈተና ቢወስድም ፈተናውን ግን ማለፍ አልቻለም። እናም ሂትለር የቋመጠለትን የአርቲስትነት ሕይወት ማጣቱ ወዲያም በሰፈሩ ቀልደኛና ቧልተኛ እንዲሆን ሲያበቃው ወዲህም ግን በጀርመን የአክራሪ ብሔርተኛነቱንና የአምባገነንነቱን መንገድ እንደጠረገለት ይነገራል። የናዚ ፓርቲው መሪ አዶልፍ ሂትለር በአይሁዳውያን ላይ የመረረና የከረረ ጥላቻ ያደረበት ደግሞ ወላጅ እናቱን ሲያክማቸው የነበረው አይሁዳዊ ሐኪም ስለ መሆኑ ይነገራል። የሆነና ትክክለኛው መረጃ አሁንም ግልጽ አይደለም ይላሉ የታሪክ ተመራማሪዎቹ ሂትለር የሺ 97 ዘመንን ሙሉ ዓመት እናቱን በመንከባከብና በማስታመም እንዳሳለፈ ይነገራል። ምን ያደርጋል ታዲያ የሂትለር ወላጅ እናት በጡት ካንሰር ሞት አምርሮ ወሰዳቸው እንጂ ታዲያ ግን የሂትለርን እናት ያከማቸው ዶክተር ኤድዋርድ ብሎች አይሁዳዊ ነበር። መጀመሪያ ላይ ሂትለርና አይሁዳዊው ዶክተር ብሎች ጥሩ ግንኙነት እንደነበራቸው ይነገራል። እንደ አውሮፓውያኑ አቆጣጠር በ97 በጡት ካንሰር እናቱን ክላራን በታኅሳስ ወር ላጣው አዶልፍ ሂትለር መጽናናትን ሲመኝለትና ሲያበረታታው እንደነበር ታሪኩ ያስረዳል። አዶልፍ ሂትለር በቬና እየኖረው ከአውሮፓውያኑ 1908 እስከ 1913 ነው። ሂትለር እናቱ ከሞቱ ከጥቂት ሳምንታት በኋላ በ1908 የአውሮፓውያኑ አቆጣጠር መባቻ ላይ ወደ ሊንዝ ከመሄድ ይልቅ ወደ ቬና መሄድን መምረጡ ይነገራል። የቬና ከተማ በጊዜው በርካታ ጀርመናውያንን የሚኖሩባት በርካታ ብሔረሰቦችና በርካታ አይነት ሃይማኖቶች የሚስተናገዱባት የሚኖሩባት ከተማ እንደነበረች ይወራል። ያኔ በቬና ከተማ ይኖሩ የነበሩት ነገዶች የአይሁድና የቼክ እንደነበሩ ይታወሳል። ሂትለር በቬና ከተማ እስከ ግንቦት 1913 መቆየቱን ታሪክ ያስታውሳል። አዶልፍ ሂትለር በቬና ከተማ አኗኗሩ የተላ እንደነበር ሲነገር ከወላጆቹ ባገኘው ውርስ መሆኑን የሚያሳዩት ብዙዎች ናቸው። እንደ አውሮፓኑ አቆጣጠር ከ1908 እስከ 1909 ዳግም የአርቲስትነት ምኞቱን እውድ ለማድረግ ቢሞክርም አልሆነለትም። ሂትለር በዚያ ምኞቱ ብቻ ተጠቅልሎ እየተኛ የኋላ ኋላ ላይም በከፋ ድህነት መቆራመዱን ታሪኩ ያስረዳል። ሂትለር በስተመጨረሻው የዚህ አጋጣሚውም የቤት አልባ ኑሮን በጊዜያዊ መጠለያ እንዲያሳልፍና በአንድ ግለሰብ ቤትም በደባልነት እንዲኖር መገደሉ ይገለጣል። ችግር ብልሃትን ይወልዳል ይሉትን ሆኖ ግን ሂትለር በቀለም ያሸበረቁትን ስዕሎቹን እየሳለ መሸጥ መጀመሩ ከጾም ማደር አውጥቶ ለሌላ ከፍተኛ እርምጃ እንዳበቃው የሚያሳዩት ብዙዎች ናቸው። ሂትለር በቬና ከተማ በኖረባቸው የመጀመሪያዎቹ ሁለት ዓመታትም የከተማዋ ከንቲባ የነበሩት ፖለቲከኛ ካርል ሉዌገር የጸረ ሴማ አቀንቃኝና ጠንካራ አቋም የነበራቸው ፖለቲከኛ ነበሩና ሉዌገር በጊዜው የአውስትሪያ ክርስቲያን ሶሻል ፓርቲን መስራችም ናቸው። እንደ አውሮፓኑ አቆጣጠር ከ1913 እስከ 1914 ሂትለር በሚዩኒክ የነበረው ሕይወቱ ይጠቀሳል። ሂትለር እንደ አውሮፓውያኑ አቆጣጠር በግንቦት 1913 የቬናን ከተማ ለቆ ወደ የጀርመኗ ባቫሪያ ግዛት መሄዱም ይነገራል። ባቫሪያ ያን ጊዜ የጀርመን ስሮ መንግሥት ግዛት ነበረች። ሂትለር ከባቫሪያም ወደ ሚዩኒክ የሄደበት ዋናው ምክንያቱ ሲገለጥ በኦስትሮ ሃንጋሪ ሲኖር የውትድርና አገልግሎት ግዳጁን አልተወጣም ነበረና ከቅጣት ለማምለጥ ነው። ሂትለር በሚዩኒክ ኑሮ ለመግፋት የረዳውም እነዚያን በቀለማት ህብር የተንቆጠቆጡ ስዕሎቹን በመሸጥ በሚያገኘው ገቢ ነው። ሂትለር በውትድርና አገልግሎት ቀንበር ውስጥ የገባው ከተባለ ደግሞ እንደ አውሮፓኑ አቆጣጠር ከ1914 እስከ 1918 በተካሄደው የመጀመሪያው የዓለም ጦርነት ወቅት ነው ይባላል። አዶልፍ ሂትለር እንደ አውሮፓኑ አቆጣጠር ነሐሴ ሁለት ቀን በ1914 ክረምት ወር የፈነዳውን የመጀመሪያውን የዓለም ጦርነት በደስታና ፈንጠዚያን የተቀበለው ይባልለታል። የመጀመሪያው የዓለም ጦርነት ሲጀመር ሂትለር የ25 ዓመት ብርቱ ወጣት ነበር። ታዲያም ሂትለር ያኔ የውትድርናን ስልጠናና ስነልቦና ማግኘቱ ይገለጣል። ሂትለር እንደ አውሮፓኑ አቆጣጠር በነሐሴ ወር 1914 የባቫሪያን ጦር ኃይል መቀላቀሉ ሲገለጥ፣ ያ ጊዜ ደግሞ የመጀመሪያው የዓለም ጦርነት ፊሽካው የተነፋበት ጊዜ ነው። ዝናብ ሲመጣ ዘር ሲወጣ አይሉትን ያስታውሷል። የባቫሪያ ጦር የጀርመን ጦር ኃይል አካል ነው። ሂትለር ታዲያ በባቫሪያ ጦር ኃይል እዝ 16ኛው ሬጂመንት ተጠባባቂ ኃይል ውስጥ አገልግሏል። ሂትለር ያለበት ተጠባባቂ ኃይል ደግሞ ሲያጋልጥ ይቆምጣልን ሆኖ ከጥቂት ጊዜ በኋላ እንደ አውሮፓኑ አቆጣጠር በ1914 በቤልጅየም ምድር እንዲሰፍር ተደረገ። ሂትለርና የክፍለ ጦሩ አጋር አባሮቹም ለመጀመሪያ ጊዜ ከጥቅምት እስከ ህዳር 1914 በግንባር ተሰልፈው ብርቱ ውጊያ መዋጋቱ ይነገራል። ያ ጊዜ ደግሞ በሂትለር የግንባር ውጊያ የመጀመሪያም የመጨረሻም ታሪኩ መሆኑ ነው። እንግዳ ባይመጣ ሁሉ ሴት ዝናብ ባይመጣ ሁሉ ቤትን ያስታውሷል። ሂትለር በጦር ሜዳ ውለው መካከለኛ ደረጃ ያለው የወታደራዊ ማዕረግ እንደነበረውም ይነገራል። ሂትለር በጦርነት ታሪኩም በርካታ ሜዳሊያዎችን ተሸልሟል ነው የሚባለው። እንዳብነትም የሁለተኛ ደረጃ የብረት መስቀል የክብር ሜዳይ በታህሳስ 1914ና የብረት መስቀል የክብር የመጀመሪያ ደረጃ ሜዳይን በነሐሴ 1918 መቀበሉ ይነገራል። ሂትለር እንደ አውሮፓኑ አቆጣጠር ከህዳር 1914 አንስቶም ሥራው የነበረው ከክፍለ ጦሩ መልእክት ማመላለስ እንደነበረ ይነገራል። ሂትለር በዚያ ሥራውን ከግንባር ውጊያ መገላገሉ ሲነገር የእርሱ ክፍለ ጦር ግን ለቀጣዮቹ አራት ዓመታት ብርቱ ጦርነት መዋጋቱና ብዙዎች መረፍረፋቸውና መርገፋቸው ይታወሳል። በተለይም ደግሞ ሂትለር የነበረበት የአስራ ስድስተኛው ሬጂመንት ክፍለ ጦር ወይም ከቤልጅየምና ከፈረንሳይ ጋር ድብልቅልቅ ያለ ግዙፍ ጦርነት መዋጋቱም ይታወቃል። በእነዚያ ጦርነቶች ወቅትም ቢሆን ሂትለር ከጦርነቱ ግንባር በብዙ ማይሎችና ኪሎ ሜትሮች ርቀት ላይ እንደነበረ ይገለጣል። ይሁንና ግን ሂትለር ከጦርነቱ ግንባር ርቀት ቦታ ላይ ቢሆንም በጥይት ፍንጣሪ አረር መቁሰሉ አልቀረም ይባላል። ሂትለርን የመቁሰል አደጋ ያጋጠመው ደግሞ በሶሜ ጦርነት ወቅት ላይ ነው። አዶልፍ ሂትለር ይለዋል ቢቢሲ ማን አንድ ማንስተር ሰውና ጭራቅ ሲል ይገልጠዋል። ሂትለር በጀርመን ታሪክ ከ37 በመቶ በላይ ግዝፈት ያለውን የናዚ ፓርቲ መምራቱና እንደ አውሮፓውያኑ አቆጣጠር በ1932 ሐምሌ ወር የተደረገውን ምርጫ ማሸነፉ ይገለጣል። ናዚና ሶቪየት ኅብረት የስምምነት ውል ቢፈራረሙም ጉዳዩ ግን በሂትለር ዘንድ በሶቪየት ኅብረት ንቀትና ጥላቻ እንደነበረው የሚያወጡት ብዙዎች ናቸው። ሂትለር የሶቪየት ኅብረቱን መሪ ስታሊንን ይጠራጠረዋል ነው የሚባለው። በዚያም የተነሳ የምዕራብ አውሮፓን ምድር ጠቅልሎ ከመያዙ በፊት ፊቱን ወደ ሶቪየት ኅብረት ማዞሩም ይገለጣል። ለሶቪየት ኅብረት ጦር ኃይል የባልካን ሀገራቱን ሲቆጣጠርም ሂትለር ሶቪየት ኅብረትን ለመውረርና ለመውጋት ወሰነ ይባላል። ሂትለር የሶቪየት ኅብረት ጦር በአጠራሩም ቀዩ ጦር የሚባለው በቀላሉ እጅ እንደሚሰጥ ራሱን አሳምኗል። ይሁንና ግን ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር ይሉትን ያስታውሷል። ሂትለር ያንን ሆኗል። አዶልፍ ሂትለር የሶቪየት ኅብረቱን ቀዩን ጦር በወራት ሊያንበረክከው እንደሚችል የሳለው ስሌት ሁሉም ነገር ከስህተት ላይ ጥሎታል ይባላል። ሂትለር በሶቪየት ኅብረት ብቻም አላበቃም። በሌላኛዋ ልዕለ ሀያል ሀገር አሜሪካም ላይ ጦርነት ማወጁም ይታወቃል። ፈንጂ ረገጠ አሊያም ደግሞ የዘንዶውን ራስ በጣቶቹ ቆሰቆሰ የማለትን ያህል ይገለጣል። በዚያን ጊዜ የነበሩት የሶቪየት ኅብረቱ መሪ ጆሴፍ ስታሊን ሲሆኑ የአሜሪካው ፕሬዚደንት የነበሩት ደግሞ ፍራንክሊን ዲ ሩዝቨልት ናቸው። ዘመኑ ከተባለም እንደ አውሮፓኑ አቆጣጠር በ1943 ጀርመን መጀመሪያ ዩናይትድ ሶቪየት ሶሻሊስት ሪፐብሊክን ወይም ደግሞ የሶቪየት ሶሻሊስት ሪፐብሊክን ስትወር ያኔ የጀርመንን ጦር ኃይል እግር በእግር እየተከታተለ የሚያዘው ደግሞ አዶልፍ ሂትለር ራሱ ነው። ድል እንደሚያደርግም በሙሉ ልቡ እምነት ነበረው። ሂትለር የጀርመንን ጦር ኃይል የሚያዘው ደግሞ ከጦር ግንባሩ በብዙ ሺህ ማይል ርቀት ላይ ሆኖ ነው ሲሉ የወጡ መረጃዎች የሂትለርን ቅሌት ያሳያሉ። እንደ አውሮፓኑ አቆጣጠር በ1943 የሂትለር ደብዳቤ የጀርመን ጦር ኃይል የእርሱን የጦር ዕቅድና ስልት አመራር የሚከተል ከሆነ ድል እንደሚያደርግ ገልጧል። ምን ያደርጋል፣ የሶቪየት ኅብረት ቀዩ ጦር በጀርመን ጦር ኃይል ፊት ቆሞ ሊዋጋ ቀርቶ ፈርጥጦ የሚያመልጥበትን ብቃት ማጣቱም ይገለጣል። ያንን ተከትሎም ሂትለር በጦር ኃይል አዛዦቹ በመብሸቅ ለሽንፈቱ ተጠያቂና ተቀጭም አድርጓቸዋል ይባላል። እንደ አውሮፓውያን አቆጣጠር በሚያዝያ ወር 1945 የሶቪየት ኅብረት ቀዩ ጦር የጀርመንን ጦር ኃይል እየገረሰሰ ሲገሰግስ ሲገሳግስ ሂትለርም የመጨረሻ ሽንፈቱን ተገንዝቦ ሕይወቱን በገዛጁ ለማጥፋት ከውሳኔ ላይ መድረሱ ይገለጣል። በእነዚያ የመጨረሻዎቹ የሂትለር ሰዓታትም ለአስራ አንድ ዓመታት ከጎኑ የነበረችው ሚስቱ ኢቮ ብራውን ቆማ ስታነባና የንባዋ ዘለላም በመንታ ከዓይኖቿ ሲዘንብ ታይታለች ይባላል። ሁለቱ ጥንዶች የተጋቡት ከተባለ በሚያዝያ ወር 29ኛው ቀን ነው። በማግስቱ ግን ሂትለርና ሚስቱ በመስታወታማ ክፍል ሆነው ሳሉ ሂትለር ድንገቱን ራሱን በጥይት ተኩሶ አናቱን ገምሶ ገላገለው ለአንዴና ለመጨረሻ ጊዜም። ያ ለመላዋ ዓለም ሊነገር ቀርቶ ሊታሰብ የማይችል ውድመትን ያመጣው ሰው ድፍን ዓለምን ወደ መጨረሻው ጥፋት የከተተው በአምባገነንነት ታሪክም እስከዚህ ዘመን ስሙ ለሌሎች የሚሰጠው ሰው አዶልፍ ሂትለር ሞተ፣ አበቃ። በአንጻሩ ሂትለር በሰዓታት አንበረክከዋለሁ ሲል የዘበተበት የሶቪየት ኅብረቱ ቀዩ ጦር ልክ ሚያዝያ 30 ቀን በበርሊን የሬችስታግ አደባባይ ሰንደቅ ዓላማውን በፍጹም ድል አድራጊነት መስቀሉን ታሪክ ይዘክረዋል ዛሬ ይህ አባትዳ ለልጅ ይሉትን ሆኖ የዛሬዎቹ የጀርመንና የሩሲያ መሪዎች ሲናናቁ ያንን የሶቪየት ኅብረቱን ቀዩን ጦር ገድል በሂትለር ላይ የተቀዳጀውን ድል እያነሱ ይዘባበታሉ። ጦር ከጦር ይቀድማል ይላሉ። ዛሬ የዚያ የሂትለር ዘመን የጀርመንና የሶቪየት ኅብረት ቀዩ ጦር ዘግናኝ ጦርነት ሂትለርን በአንድ ሕይወቱ ያስፈረደው ጉዳይ ለሩሲያም የሰማንያን ዓመት የድል በዓል ሆኖ ይከበራል ዓለም ይህንን ሁሉ የዘረኞችና የአምባገነኖች ታሪክ የተጻፈባት ደንዳና ምዕራፏ እየተገለጠ አልተነበበባትም። ለምን ቢሉ ደግሞ የአዶልፍ ሂትለርን መሰሎቹ ምናልባትም በእጥፍ የሚያስከነዱ ትርጉም የጠፋባቸው ደም ቀለቡና ሰው በላዎች እንደ አሸን በምድሪቱ እየተርመሰመሱ ነውና ነው፣ ወዳጆቼ። ምድሪቱን ከደማበላ ከነፍሰበላ ጉዳጉዶች የፈጠራት አምላክ ይታደጋት። ለሰው ዘርም ከጥፋትና እልቂት የሚታደገው ብልሃት ወመፍትሄ ይስጠው። የዛሬን በዚህ ተሰናበትኳችሁ። ቀጣይ ቅዳሜ በምዕራብ አፍሪካ አሊያም በአፍሪካ ቀንዶ ሀገር ሶማሊያ የቀድሞ ፕሬዚደንት ዚያድባሬ ታሪክ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘው። በድጋሜ ሰላም።